ሰላም፣ በጣም ተናድጄ ነው የመጣው። አንድ ነገር ልንገርሽ። እንዴ አባትሽ ተብዬው ምን ማለት ነው? እንደዛ እንደዛ አድርጎ እኔ እኮ ይዛ ልት ከመሳፈራቸው ብዬ ይባላል ብዬ ነው። ቢሆንም ክብርማ ቢኖረው ኖሮ አንቺ ለምን መጀመሪያ አልትናገሪ? ይመጣል፣ ዛሬ መንገዱን ላይ ይመጣል ነው ብዬ ሻለሁ። አደለም እኮ ለምንድነው ኔ የሚያሯሩጡት

ይ ሚያገኝ ነርስትፈግንበጣም ትችላለሽ ስትፈልግ ገደል መግባት ትችላለሽ ማለት ነው። ገደል ይባላል። ለእኔ ክብር የለሽም። አንተ መጀመሪያ ከእኔ በላይ ደግሞ ለአባቴ ክብር ይኖረሽ ለማንኛውም አዝናለሁ፣ ግን ብዙ ነገር ብዙ ነገር ሳስብ ለብዙ ነገር ሳስብሽ በእንደዚህ አይነት ነገር ሲጀመር መናገር ነበር። እኔ ታውቃለህ እንትን ነው ያልታማኝ እንደውም ከዛ መጥቼ እዚህ ቤት ለምን እኔ እንደምመጣበት ነግሪያቸው ሲጀመር እንደውም ቤት ስ ብገባ ኖሮ ምንድን ነበር የሚያደርጉት እንጂ ነው። ሲጀመር ገና ሜዳ ላይ ነው ቤት የምትገባው። ማን ስለሆነ፣ ስለ አንዳንድ ነገሮች ማውራት የለብን። ስልክ የለሽ፣ በምን ልደውልልሽ? ስልክ አለመያዝ የምትፈልጊበት ምክንያት? መብቴ መሰለኝ። ስልክ መያዝ ካልፈለኩ መብቴ ነው። ጥሩ አይደለም። አይ እንደዚህ አይነት ነገር ጥሩ አይደለም። ለማንኛውም ግን እስኪ እናወራበታለን፣ እናስብበታለን። ዛሬ ከዚህ በላይ ምንም ላወራሻል። ሄድክ? በቃ መሄድ ነው። አትመለስም። እሺ እንዴትክ ምመለስ እንዳይመስልህ። እኔም ቁሚ አልጠብቅም። ሲያስጠላ ምን መሰለኝ

ምንም ያለፋሁትና ያልሞከርኩት ነገር የለም። ምን ላድርግ ሙሽሪት? ምን ላድርግ እስቲ እንደው አንቺ የሚታይሽ ነገር ካለ

አዲስ ነገር ካለ እንደው ያላደረግኩት ነገር ዘላቂ ነገር እንዲሁ ያስፈልጋል። እንደው ነው ምንም ይሁን እንግዲህ፣ እንግዲህ ማስተካከል አለብን። እንደው እንዴት መስመሩን መያዝ አለበት እንግዲህ። ታዝዞን ምን ታደርጊያለሽ? አሁንስ ቤተክርስቲያን እንሄዳለን ስለዋል ነበር ነው ምን እሱ ደስ ባለው ነው እንጂ ሚሄድ ምን ጓደኞቹ አይታወቁ ዝም ብሎ ደስ ባለው በቃ በተመቸው መሄድ ነው በቃ ጨዋታ ካየዛው መቆም መለገብ ያየውን ነገር ማድረግ የጨነቀ ነገር እኮ ማድረግ ነገር ነው ደግሞ ደግሞ ነው ያውቅ እኔስ እንዴ ግራ እየገባኝ ነው። እናንተ እንዴ ምን እናድርገው አሁን እስቲ ምን ላድርግ እንደው እንግዲህ ከኔ የተሻለ እንደውም ከእንደው ከአንቺ ጋር የተቀራረበን ይመስል እሱማ ተቀራርበን ነበር። እንደው አሁን በምኑ ነው መስመር ማሲዘው ነው እንጂ እሱማ እሱ ከኔ ከስ ተቀራርበን ነበር። ጊዜ ርስጠው እንደው ተከባብረን ያለን እስካሁንም ከሴት ጋር ምኳልቻ ነው የባለጌ ስራ ይላል። የባለጌ ስራ እሱን ቀስ ብለን እኛ ራሱ እንደው አስተጋብተን ቁጭ ብለን በደንብ ነግረ ነው አንድ ቀንም አይደለም ሁለት ቀንም አይደለም ብዙ ቀን ማሳየት ማስተማር አለበት። እንዲሁ ጎጆ መያዝ አለበት። እስከ መቼ ጎጆ መያዝ አለበት? ሞ ክርስቲያን እንዱ እኔ ግን እግራ እየገባይ ነው። እኔ እውነቴን ነው የምልህ። እኔ እንዱ ከዛሬ ነገር እየጨነቀ ነው። ሰው እኮ እቃ ነው ተሰባሪ ነው። እናንተ አንድ ነገር ብንሆን ይሄ ልጄት ነው የሚሄድ። ዶክተር እኮ ብዙ ነገር ነግራኝ ነበረ በፊት። አሁን እኮ እሱን እንትን የሚያረጉት የሚንከባከቡት ሰዎች አሉ ብላይ ነበረ። እዛ ከተማ መጨከኖ ምን ቦጠ የሆነ የሚቀይሩለት ነገር ካለ እስኪ የሆነ ሀሳቡን የሚቀይር ትምህርት ካላቸው ምናልባት እንደው እዛ ወስጄ ባስሞክረው እንደው ምን ምን ይመስልሻል? ይጎዳብናል። ከኛም ተነጥሎ ይሄድ መጨከኖ ከቤቱ የት ነው ደሞ ወጦ የሚሄድ? እንደው እኛው ራሳችን እዛው እንለፋበታለን። የማይስተካከል ነገር የለም። ይስተካከላል። ዝም ይበሉ። እንደው መስመር እናስይዘዋለን እንጂ ይቃ የዘላለምን ልጅ ራሱ ኮለ ለድረው ሁሉ ጥሬ ነበር። ከዛም ብላ ብሎ ብሎ ምንድን ነው እሱ እንደ ጨዋታ ነው የሚል አልጋ ላይ ተኛ ሲባል የባለጌ ስራ አይሆንም። እሱንም እንዴ ከስ ይያሉ ነው እንዴ እንዴ የምታሸንፍልኝ ሴት ባግኝ፣ እንዴ እራሷ አባብላ ራሷ በደንብ አድርጋ ተለማምዳው በደንብ፣ እሱ ደግሞ ከለመደ ችግር የለበት፣ አራ ከለመደ ሱክ ሰው ችግር የለበትም። አሁን እኮ ያዘለቀቅ ሆነና፣ አሁን እስቲ ቆይ እንዴ ይችላል እህቱን አይቶ ውጭነ እህቱን አይቶ እንደ አንድና አንዱ መለየት አለባት፣ መለየት አለባት። የዘላለም ልጅም ከተማ ለመደች እዚያ አክስቶቹ ጋር ምናምን እየደች አዳዲስ ነገር አማራት እንጂ ደህና ቀርበው ነበር። እሱ እሷን ይተዋት፣ እሷ ትንሽ ከበድ ያለች ናት። ለእሷ አትሆን ምን እሷ ላማርጥ ያለች ያለሽ ናት። እንዲሁ እሷ እንኳን ከበድ ናት። እንኳን እሱ ለታ አይዞ አይዞ ልትል ልታባብል አይዲያ ይተውኝ እሷ ነው። እንዲያው ሀሳብሽ ጥሩ ነበር እንዴ በችል

ሰፈሩም ቦታውን እዚህ ነው የጠቋሙት። የሞኛ ዘመድች ነው የተደበቀ፣ ሁሉ እየወጣ እናቴ። ጥሩ ነው ቆይ እስኪ ልጄ፣ እናትሽ መስፍን ነው ብላ ነው የላከችሽ? እንደው ሰፈሩንም መንደሩንም እንደው ፈቷት ምንድን ነው? ምን የእሷን ጥፋት ለመለከክ እቺን አንድ ፍሬ፣ ልጨምረው ግራ ያጋቧት፣ እንዴው በቃ ከዚህ ሴትዮ ጋር ያለኝን ግንኙነት ለማፍረስ እንዴው ከዛም ከዛም እየተረባረቡ ምንድን ነው? እኔ እኮ ምን ይሻለኛል? እኔ ምን ያደርግ ምን ባደርግ ነው?

ሁሉን ነገር እኮ ነገርኩሽ እናኔ ለማጣላት ምን ነው?

እንዴው ተረጋጊ እንጂ ሙሽ። እንዴው በፈጣሪ ይስልሽ። እንዴው ዛሬ እስቲ በሰላም እናውራ። እስኪ በሰላም እናውራ። ምን በሰላም እናውራ? እስኪ ቆይ አሁን ልጅን የመሰለ ነገር ምን አደናበቁ? ኧረ እንዴው በፈጣሪ ፊት በፈጣሪ ፊት ነው የምናግርሽ። ይኸው በመካከላችን እግዚአብሔር አለ። ልጅህ ነኝ ብላ መጣ ነው በርቆ ይዞልኝ መጣ። ደግሞ አንዷን እና ልጅህ ነኝ እናቴን የላከችኝ የመስፍን ልጅ ነኝ ብላ መጣ

ማለቆም ግን ሰፈሩንም ምኑንም ያሳረጋግጥ። ይህን ተው፣ ግራ ይግባሽ። አሁን እኮ ይሄ ችግር የለውም። ገብተን ማጣራት ይሻላል። እንግዲህ ለፈጣሪ ከመስጠት ውጭ ምን እላለሁ? ለምን መጠጠል ለምን ብዬ ነው ለፈልፍ ለምን ይጨቃጭቃል? ለምን ተዋሉ? ምን ችግር አለ? የኔ ልጅ ብትሆን ለምን አላምን? ሙሽርት፣ ይኸውልሽ ልንገርሽ፣ ቆይ

ያለ ነገር አመጣህ። አዳዲስ ነገር ማምጣት አዲስ ነው። ዝም ብሎ ሁልጊዜ የሚያመጣ አዲስ ነው። ልጀር ያለች

ሰላም ነህ? ደህና ዋልክ ወይ? ምን እያፈላለድክ ነው? እዚያ ዝም ብዬ ተማረፈ ብዬ ለአንኮል አኩልም ለአትለም ልታደርግ ትሆን ብዬ እንደዚህ ቤት ነገር ሰለቸኝ። ይዘላል ምንድን ነው ደግሞ? ምንም በቃ። ነጋት እባክህ፣ አዳዲስ ነገር እየተፈጠረ ጭቅጭቅ እሷ እና እኔም እኮ እረፍት አጣን። እንዲህ እንዴት ነው ይህን ትዳር ግን ለመመሰካከል ግን ሰው ምን ነው ተረባረበት? ምን አውቄ ምንድን ነው ነገሩ? ኧረ ምን አውቄ ምን ምን አጠፋ ምን ይበጀልኩት ነገር አለ። ያ ቅድም ብርቁ የነገረኝ ነገር እሱ እሱ እንዳይሆን እሱ ድንቅ ተከታተለ አው አው ከታተለ እሷ አባትሽ ነው ብላ የገዛ ልጇን ወደ ወደኔ ልከት። ብቻ ቆይ ቆይ ተየት መጥቶ ነው የጹብ ድንቅ ልጅ አንተ ልጅ የምትሆን እኔስ ግራ አይገባኝ እሷ

እውነቱን ነውተኛዋን ልጇን ነው አባትሽኖ ብላ ይላክቻል የሆነች እንደው ህጻን ጠይም ልጅ ናት ጠይም ልጅ ልካ ልጅቷ ደግሞ መጣ አይኗ ቁልጭ ቁልጭ እንደው እሷም አባት ፈለ ልጅን እንዴት ነው ምንም ከመሬት ተነስታ ልጇን ልካ አባትሽ ነው ብላ ትልካት

አይደለም፣ ገበያ ብላ ስትወጣ ይዣት ነበር እኮ ልጅቷን። ይዣት ሄድኩ እና እመለሳለሁ ብያት ዝም ብዬ። እንዴት እንዴት ነው አንተዬ፣ ደሞ ዝም ብሎ አምጥቶ መለጠፍ ተጀመረ? እንዴት ነው አረ፣ እንዴት ሆኝ ዘላለም እንዴው፣ አረ እኔ በቃ አሁን ደሞ ይጀላባ ብላ ምንም ታላ ሷ ጋርም ግንኙነት ምንድን ነው ደሞ? አረ ምን አለፋ እኔ ራሴ እሄዳለሁ

ገፋ ቀና ስትል ጊዜ አሁን ሰሞኑን የማያግዝ ብዙም ነገር አይኖርም፣ ብዬሽ ነው የተውኩህ እኮ። በቃ ና ትጥፋ፣ አሁን ሰሞኑን አትጥፋ። በል በል፣ ብቅ እልሀለሁ። በል ብቅ እልሀለሁ፣ ብቅ እልሀለሁ። ወንድሜዋ፣ አይዞህ እናቴ።